የት አለህ ዛሬ እንግዲህ በቦዲቃ ነው የመጣሁላችሁ። እዚህ ጋር የምትመለከቱት የሪቦ በመባል የሚታወቅ እንደዚህ ነውቀው ያያችሁ ካሜራው ላሰርፈው እና እዚህ ጋር የምትመለከቱት ያው እንደዚህ እንዳለ የሚፎ ፈረፋንጎ ነው። ግራና ቀኝ ለየትኛውን መኪና የሚሆኑ ለአባሉ፣ ለሃይሉክስ፣ ላሪቮ፣ ለቤት ለየትኛውን መኪና የሚሆኑ ለትልልቅ መኪኖች ተረፈንጎ ከእኛ ጋር ማግኘት ይችላሉ። እና ይህንን ይመስላል። ብዙ ጊዜ በግጭት ምክንያት ቦዲያችሁ ለተበላሸባችሁ የፈረፋንጎ እንደምትፈልጉ በግራም በቀኝም በኩል ለየትኛውም አይነት እዚህ ጋር የምትመለከቱት እንግዲህ ይህን እኛ የምናውቀው መንገድ ላይ እያሽከረከርን ህፃን ሆነን በዚህ ነበር ስንጫወት የነበረው። ዛሬ ግን ይሄን እቃ እየሸጥነው ነው ያለ ነው። ስለዚህ እዚህ ጋር የምትመለከቱት ቤሪንግ በመባል ይታወቃል። ይህኛው ለምሳሌ የፋይፌል ስሬል ሳይድ ቤሪንግ እና የዲፈረንሻል ቤሪንጎች ለየትኛውም አይነት መኪና የሚሆኑ ዲፈረንሻል እና ቤሪንጎች አሉ። ቤሪንግ ብዙ ጊዜ ሲበላሽ አያችሁት፣ እዚህ ጋር ያለው ልክ እንደዚህ በምናሽከረከር በሚሽከረከርበት ሰዓት የሚፈጭ ድምፅ ከሰማል ልክ እንደ ወፍጮ ሽር ምናምን አይነት ሚል ድምፅ ከተሰማ ቤሪንግ ነው። ቀጥታ መፍትሄው እኛ ጋር አለ። ይህን እቃ መቀየር እና መካኒኮችንም አግኝተው በመካኒኮች ይህን እቃ እንዲያስቀይሩ ወይም ቶርኖቤት ሄደው እንዲያስቀይሩ የምናደርግባቸውን አማራጮች ይዘንላችሁ መተናል። እዚህ ጋር የምትመለከቱትም ቤሪንግ ከእኛ ጋር መግዛት ትችላላችሁ። ከእናንተ የሚጠበቀው የት አለህ ብላችሁ ልደታ ኮንዶሚኒየም በላይ ተክሉ ኬክቤት ጎ እና ካሜራ ማን የታለህ እና፣ እነሆ እዚህ ጋር የምታዩት መስቀለኛዋ ኮረቸራ በመባል ትታወቃለች። እዚህ ጋር ያች፣ ከዛ እዚህ ጋር ያለችው ቤሪንጓ ይቺ ድምፅ ታመጣለች፣ ትበላለች። መስቀለኛዋ እዚህ ጋር የምትመለከቱት የፕሮፕራል ሻፍት ላይ ነው የምትገኘው እና ጫፍና ጫፍ ላይ ሆነው ለምሳሌ ከዲፈረንሻል የሚመጣው ኃይል የሚዙሩ የሚሽከረከረው ረጅም ብረት አለ ከሱ የሚመጣው ኃይል ላይ ነው ይቺ መስቀለኛ ሆና እንትን እንደፈለገ በሁለቱም በሶስትም ሳይድ 360 ዲግሪ እንዲሽከረከር ታደርጋለች። አንድም ብረት ከዚህኛው የሚመጣው ኃይል እንደፈለገ መሽከርከር ይችላል ማለት ነው በዚች እቃ ምክንያት ብቻ። እና ይችን ለማግኘት የት አለ ብላችሁ ነው ዳታ ኮንዶሚኒየም በላይ ተክሎ ኬክ ቤት ጎን ኢትዮስፔር ማርኬት ከመጣችሁ ታገኙታላችሁ። እና አያችሁት፣ ይህን ይመስላል እንግዲህ እና እነዚህ ኦሪጂናል መሆን አለባቸው። ብዙ ጊዜ እነዚህ የእግር ድምፅ ላይ በጣም ወሳኝ ስለሆኑ፣ እግር ላይ በጣም ያስቸግራል። ይሄ እቃ ኮረቸራ ወይም ክሮስ ጆይንት በመባል ነው የሚጠራው፣ ወይም ስፓይደር ኪት እንለዋለን። እና ይሄ ስፓይደር ኪት ምንድን ነው? በዋነኛነት ጥቅሙ ስፓይደር ኪት ስፓይደር ማን፣ እንግዲህ ዛሬ የምነግራችሁ መኪና ላይ ስፓይደር አለ። ስፓይደር አያችሁ? ስፓይደር ኪት በመባል ይታወቃል። ይሄን እቃ ክሮስ ወይም ኮሮቸራ በመባል የምንጠራው ነው። ኮሮቸራ በጣሊያንኛ ነው። ይሄን እቃ አያችሁ፣ በጣም ደስ ይላል። ይሄን ስፓይደር ማን ወይም ስፓይደር ኪት ነው። ይሄ እቃ አገልግሎቱ ምንድን ነው? ከዲፈረንሻል የሚወጣው ትልቁ ሻፍት ዘንግ አለ ከእሱን ከእንትን ጋር የሚያገናኝ ነው። ከአርሞች ጋር ከሲቪ ጆይንት ከፊት ለፊት ግር፣ የፊት ግር እና የኋላ ግር ዲፈረንሻሎችን የሚያገናኘው ብረት ላይ የሚገኝ ክሮስ ጆይንት ነው። እንደፈለገ ክሮስ አርጎ ጆይንት እንዲያደርግ ነው የምታደረገው። ስፓይደር ኪት በመባል ትታወቃለች። ይሄ ለስፓይደርማን የተሰራ ነው። እና እንዴት ታያችሁት ይሄን እቃ ለመግዛት ልደታ ኮንዶሚኒየም በላይ ተክሉ ቴክ ጎን ኢትዮስፔር ማርኬት ብለው መምጣት ብቻ ነው ከእናንተ የሚጠበቀው ሌላውን ለኔ ተውት በቃ እና በጣም በጣም ወሳኝ የሆነ እቃ ለ መኪና በቃ አንደኛ የሆነ ይህንን የመኪና እቃ የትኛውም ሰው የግድ ኦሪጂናል ሊያደርገው የሚገባ እቃ ነው እዚህ ጋር የምትመለከቱት ሁሉም ሰው ሊያውቀው የሚገባ እንደውም የኛ አርማ ላይ እንደዚህ ክሮስ ሆኖ አለ ማለት ነው። የኛ አርማ ላይ ፒስተኖች አሉ እነዚህ ማለት ይሄ የራሱ ሚኒንግ አለው እና እዚህ ጋር የምትመለከቱት ፒስተን በመባል ይታወቃል። የግድ ኦሪጅናል መሆን ያለበት ሁሉም ሰው ሊያውቀው የሚገባ እቃ ነው። ይሄን እቃ ኦሪጅናል ካልሆነ ማንኛውም ሰው መግጠም የለበትም። እንግዲህ ይህንን እኔ ብቻ ሳልሆን ሁላችንም መኪና ያለውም የሌለውም ሰው የሚረዳው እቃ በመሆኑ ይህን እቃ ለማግኘት ኦሪጂናል የሆኑ እቃዎችን ልዩነታቸው ምንድን ነው? እዚህ ጋር የሎካልና የኦሪጂናል ልዩነት ማወቅ ይቻላል ማለት ነው። በጣም የሚያስገርመውን ነገር ልንገራችሁ እንግዲህ ዲዛይር መኪና ኖሮ ይህንን ነገር ያለመረዳት በጣም ይገርማል። እኔ ምን ያህል ብናስበው ነው እንዴት ብናስብ ነው ይህ ነገር አለመረዳት። እኔ በጣም እኮ ነው የሚገርመው። እንዲህ እኮ ላሳያችሁ። ያው እዚህ ጋር የምትመለከቱት የዲዛይር የኋላ ብሬክሹ ነው። ይሄ ደግሞ እኛ ጋር አለ። የት አለብላችሁ እንደ ኮንዶሚኒየም በላይ ተክሉክፍ ጎን ነው። አያችሁት? የኋላው ብሬክ ሹ ናቸው። ልክ እንደ ቪድስ እንደ ኮሮላ አይነት ሆነው ብሬክሹ ናቸው። ሹ ነው የሚጠቀሙት ፓድ አደለ የሚጠቀሙት። በጣም የሚገርም ነገር ነው። እና ይሄንን እኔ ገና ማወቂ ነው። አሁን ይሄንን ደግሞ በጣም ደስ የሚለው ኦርጅናል ነው። ከየትኛውም አይነት ቦታ ብትጠይቅ ይሄካ ኦርጅናል ነው ወይ ብለ አው የሚል መልስ ነው የምታገኘው። እንዲህ በጣም የሚገርመው እኔ እኮነ ይሄን ማቀው። ናይስ ናይስ፣ ወድጃለሽ በቃ የት አለ ብላችሁ እንደታ በላይ ተክሉት፣ ግን ካች በሉ፣ በፍቅር ነው የምናስተናግዳችሁ። በቃ እንዲህ ዲዛይን። ብዙ ጊዜ ግን ነግሬያችሁ ታውቃለህ። በጣም ያላስተዋላችሁ ነገር ንገራችሁ። እዚህ ጋር ይሄ የፒያጆ ቦቢና እኛ ጋር አለ። የትም የሌለ ደግሞ የጀርመን ብራንድ ነው ቦች። ሉካት ዚስ ዚስ ኢዝ ቦች ጀርመን ብራንድ አይዝ። አያችሁት? ኢቭን ቦቢ ነው አብሮ ተጣብቆ ነው የሚመጣው። እና ይሄን በጣም የሚገርመው ነገር እዚህ ጋር ልክ አብሮ የቦቢና ጫፏ አይቺ አትወጣም፣ አብራ ነው ያለችው። በጣም ነው የሚያስገርመው። ልክ እንደዚህ ኦ፣ ታይት ነው ወይ? የመኪና ቀም ታይት ማልበስ ጀምሯል ጀምሯል። እውነት እውነት ላችኋል። ይህማ በቃ ማዕድን ማውጫ ማለት ነው። በእኔ የደረሰ በእናንተ እንዳይደርስ። እና ጠጋ በል አንድ ነገር ልንገርህ። ይኸውልህ በጣም አስፈላጊ ጉዳይ። ይኸውልህ እዚህ ጋር የምትመለከተው እቃ የቪት የኋላ ሸራ ነው። ኦሪጂናል ነው ለማንም እንዳትናገር። ዝም ብለህ ላይክ አድርገህ ብቻ ነው። የታለ ብለህ ልደታ ኮንዶሚኒየም በላይ ተክሉ ኬክ ቤት ጎን ነው ያለው። እዛ ጋ ነው ኢትዮ ስፔር ማርኬት ይባላሉ ብለህ ብቻ እንዳትናገር ላይክ አድርገህ ብቻ አለ። አየው ኦሪጂናሉ እንደዚህ አይነት ነው። አመሰግናለሁ። ቻው። አይደለም ስለ ሞተረኛ እኛ ሞተረኞች ምንድን ነን በላችሁ? የትአለህ? እዚህ ጋር የምትመለከቱት የኛ ሞተረኛ ነው እና በጣም ፈጣን ሞተረኛ ነው። የትም ደውሉ ይዞላችሁ ይመጣል። ገና ሄሎ ሳትል ያለህበት ደርሷል ማለት ነው እና ስለዚህ የእኛን ሞተረኛ እጅግ በጣም እንወደዋለን፣ እናከብረዋለን። እስኪ እናንተም ሀሳባችሁን ለዚህ ሞተረኛ ግለጹለት። እናመሰግናለን። ነገር አለ በቃ የምትላቸው ነገር ካለ አሁን ሞተር እንዴት ነው? ሞተር እየታገደ ነው ወይስ እንዴት? የታገደ ነበረ ዛሬ ይሻላል? ስለዚህ በቃ አሁን ይስተካከልላቸዋል። ያለው ሁኔታ ግን ሞተር ላይ የሚያስቸግሩ ሰዎች አሉ ማለት ነው በጣም ። ስለዚህ እንዴት ነው መፍትሄው፣ ምንድን ነው ትላለህ? ወንጀለኞች እያዛሉ እኛ ነፃ እንወጣለን። እኛ ሰርተ ምናደር ሰዎች ነን። ነው በቃ። እናመሰግናለን እና የሞተረኞች ሀሳብና ቅሬታ ይህን ይመስላል። ሞተረኞች ብዙ ቤተሰብ የሚያስተዳድሩ እና ታማኝ አሁን እኛ ብዙ ጊዜ የምንልካቸው የማናቃቸው ሞተረኞች አሉ። ሳናቃቸው አምነናቸው ብዙ ገንዘብ ይዘው ይሄዳሉ ከኛ እና እነዚህ ሞተረኞች ግን ምንድን ነው ጥፋታቸው ምናምን ብትለኝ፣ እኔ ጋር ታማኝ ሆኖ የሚሰራ ሞተረኛ ሌላ ጥፋትን ያጠፋል ብዬ አላስብም። እና ጥፋት የሚያጠፉ ሞተረኞች እንዳሉ ሆኖ ቤተሰብ እያስተዳደሩ ለቤተሰብ የገቢ ምንጭ ሆነው በዚህ ብቻ የሚተዳደሩ ሞተረኞች አሉ። ለእነሱም ታሳቢ ተደርጎ ህጎች ቢወጡ የተሻለ ነው። በየጊዜው ቁሙ፣ ይቁም ምናምን ከሚባሉ መፍትሄዎችን መፈለግ። ለምሳሌ ወንጀለኞችን ለመያዝ ሌሎችን ማቆም ግዴታ ነው። እንደዛ ከሆነም መስተካከል ያለባቸውን ጉዳዮች እያስተካከሉ ወንጀለኞች ካሉ በወንጀላቸው መሰረት እንዲቀጡ እና በወንጀላቸው መሰረት እንዲማሩ በህጉ መሰረት ማድረግ የተሻለ ነው ብዬ አስባለሁ። ግን ሌሎቹ ባይጉላሉ እና ለነዚህ መፍትሄ ብንሆናቸው ለምሳሌ መስመሮችን መዘርጋት እነዚህን ነገሮች ለመያዝ ለመቆጣጠር የሚያመ- አመቺ የሆኑ መንገዶችን ቢስተካከል ብዬ እምነት አለኝ። እንደዚህ አይነት ነገር ስለዚህ ይህንን ይመስላል። እኛ በበኩላችን የድርሻችንን እንወጣለን። ትክክለኛ የሚሰሩ ሰዎችን እናበረታታለን። እውነትን እንደግፋለን። መልካም ጊዜ።